አብራችን ቆዩ። በሀገር ውስጥ ዜናዎች ጀምራለሁ። 28ኛ ሳምንት የኢትዮጵያ ወንዶች ፕሪሚየር ሊግ የመጨረሻ ሳምንት ጨዋታ ትናንት ትላንት ሲካሄድ ባህር ዳር ከነማ የሊጉን መሪ ኢትዮጵያ መድንን አሸንፏል። መድን በረመዳን የሱፍ ግብ ቀዳሚ ቢሆኑም ውጤቱን ማስጠበቅ አልቻሉም። ከረፍት መልስ ባህር ዳር ከነማን ወደ ጨዋታ የመለሰ ግብ ሙጅብ ቃሲም አስቆጥሮ ጨዋታው አንዳቻ ቀጥሎ ነበር። የጨዋታውን አሸንፈው ለመውጣት የጣሩት ባህር ዳር ከነማዎች በጭማሪ ደቂቃ ውስጥ ታዳጊው ሄኖክ ይበልጣል ያስቆጠራት ግብ የጣና ሞገዶችን ባለድል አድርጋለች። ድሉ ባህር ዳር ከነማ በ46 ነጥብ ሁለተኛ ደረጃውን ሲያጠናክር፣ የኢትዮጵያ መድን ሽንፈት ቢገጥመውም በ54 ነጥብ አሁንም በ8 ነጥብ ልዩነት ሊጉን እየመራ ይገኛል። የሊጉ የ29ኛ ሳምንት ጨዋታዎች ነገ ሲጀምሩ፣ ቅዱስ ጊዮርጊስ ከአዳማ 9 ሰዓት፣ ኢትዮጵያ ቡና ከወላይታ ዲቻ 12 ሰዓት ይጫወታሉ። በኢትዮጵያ ሴቶች ፕሪሚየር ሊግ የመጨረሻ ሳምንት ጨዋታ ዛሬ ሲከወን ባህር ዳር ከነማ በኢትዮጵያ ሴቶች ፕሪምየር ሊግ መቆየቱን ያረጋገጠበትን ውጤት አስመዝግቧል። በመጨረሻው ሳምንት መርሃ ግብር ባህር ዳር ከነማ ከመቻል ያደረጉት ጨዋታ አንዳቻ ተጠናቋል። መቻል በትዕግስት ወርቄ ግብ በመጀመሪያ የጨዋታ አጋማሽ ባስቆጠራቸው ግብ መሪ መሆን ችለው ነበር። ከረፍት መልስ በጨዋታው ማጠናቀቂያ ላይ ባህር ዳር ከነማ አቻ የሆነበትን ግብ ደግሞ ተቀይራ የገባችው ቤት ዘውዱ አስቆጥራ ባህር ዳር ከነማ በግብዳ ልዩነት ቄርቆስ ክፍለ ከተማን በልጦ በሊጉ መቆየቱን አረጋግጧል። ሌላው የመውረድ ስጋት የነበረበት አዲስ አበባ ከተማ ሀንበርቹን አንድ ለባዶ አሸንፎ ከሊጉ መትረፉን አረጋግጧል። ቄርቆስ ክፍለ ከተማ ከሲዳማ ቡና ጋር አቻ ቢለያይም ባለበት የግብ ዕዳ ምክንያት ባደገበት ዓመት ወደ ኢትዮጵያ ከፍተኛ ሊግ አንበሮችን ተከትሎ መውረዱን አረጋግጧል። የመላ አማራ ጨዋታዎችን በስኬት ለማጠናቀቅ ዝግጅት ማጠናቀቁን የአማራ ክልል ወጣቶችና ስፖርት ቢሮ ገለጸ። ዘጠነኛው የመላው አማራ ጨዋታዎች ከግንቦት 3 እስከ 14 በደሴ ከተማ ይካሄዳል። ተመስገን አሰፋ ተጨማሪ አለሁ። ስፖርት ለሰላም ሰላም ለሁሉም በሚል መሪ ሀሳብ ዘጠነኛው የመላው አማራ ጨዋታዎች ከግንቦት 3 እስከ ግንቦት 14 2017 ዓ ም በደሴ ከተማ ይካሄዳል። በከተማው የሚካሄደውን ክልላዊ ውድድር አስመልክቶ የአማራ ክልል ወጣቶችና ስፖርት ቢሮ ኃላፊ ርዝቂሳ መግለጫ ሰጥተዋል። ውድድሩ ክልሉ በገጠመው የሰላም እጦት የተቀዛቀዘውን ስፖርት ለማነቃቃትና ወንድማማችነትን ለማጠናከር ከፍተኛ አስተዋጽዖ እንዳለውም ጠቅሰዋል። ክልላችን ከገባበት የሰላም ጦት እና ድባቴ ስፖርት ሰላምን የሚፈልግ ቢሆንም ስፖርት በራሱ ደግሞ ሰላምን የሚያመጣም ጭምር ወንድማማችነት፣ ፍቅርን፣ ውድድርን ከመሸናነፍ በኋላ መተቃቀፍን፣ መከባበርን፣ ጨዋነትን ጭምር የሚያስተምር ከመሆኑ ጋር ተያይዞ ሁሉንም በክልላችን ያሉ ወጣቶችን በአንድ ከተማ ውድድር እንዲያደርጉና እንዲተቃቀፉ የሚያደርግ ከመሆኑ ጋር ተያይዞ ሰላምን በማምጣት ረገድ ያለው ሚና ከፍተኛ ነው። የመላው አማራ ጨዋታ ተወዳዳሪ ስፖርተኞችን በማፍራት በመላው ኢትዮጵያ ጨዋታ ክልሉን የሚወክሉ ተወዳዳሪዎችን ለመለየት እንደሚያግዝም ተናግረዋል። ለመላ ኢትዮጵያ ጨዋታዎች በዚሁ ስፖርተኞችን ከለየን በኋላ ለመላ ኢትዮጵያ ጨዋታዎች በቀጥታ ከዚህ ወደ አዲስ አበባ የምናመራና በጅማ ከፍተኛ ዝግጅት እየተደረገ ነው። የከመላ አማራ ጨዋታዎች የተሰባሰቡ ስፖርተኞችን ኤሊት ስፖርተኞችን በቀጥታ ከዚህ ይዘን እንሄዳለን። ለአማራ ውድድር ወጣቶች በስፖርት ውስጥ ያላቸውን ተሳትፎ የሚያሳዩበት እንደሚሆን የገለጹት አቶ ርዚቅ ዝግጅቱ ሴቶችና አካል ጉዳተኞችን እያካተተ መሆኑንም አንስተዋል። ከአንድ ሺ አምስት መቶ በላይ ሴቶች ይሳተፋሉ። ኦልሞስት በሁሉም በምናካሄዳቸው ሀያውም ስፖርቶች ውስጥ ማለት ይቻላል ሴቶች ይሳተፋሉ ቦል ጌም በምንላቸውም ከዛ ውጭ በሆኑ ስፖርቶች ይሳተፋሉ ተብሎ ይታሰባል። አርባ ስድስት የሚጠጉ የአካል ጉዳተኞችም በዚህ ስፖርት በዚህ የመላ አማራ ጨዋታዎች የሚሳተፉበት ሁኔታ ተመቻችተዋል ማለት ነው። ከአስራ ስምንት ዞኖች የተውጣጡ ከአምስት ሺህ በላይ የስፖርት ቤተሰቦች በውድድሩ እንደሚታደሙ የሚጠበቅ ሲሆን ውድድሩ በሰላም እንዲከናወንም ከደሴ ከተማ አስተዳደርና ከከፍተኛ የትምህርት ተቋማት ጋር በመተባበር አስፈላጊው ቅድመ ዝግጅት ስለመደረጉም ተጠቅሷል። የደሴ ከተማ ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ በበኩላቸው ለውድድሩ ወደ ከተማ እየገቡ ለሚገኙ ስፖርተኞች አቀባበል እያደረግን እንገኛለን ያለ ሲሆን ከተማ አስተዳደሩ በጸጥታና በሌሎችም ዘርፎች ሰፊ ዝግጅት በማድረግ ፕሮግራሙ በስኬት እንዲጠናቀቅ መሰራቱን ጠቁመዋል። በጎ ፈቃደኛ ወጣቶች የከተማችን ወጣቶች የስፖርተኛ ተጫዋቾችን ለማስተናገድ በቂ ዝግጅት አድርገዋል። አቀባበልም እያደረግን እንገኛለን። አብዛኛው ስፖርተኛ ገብቷል ወደ ከተማችን በአሁኑ ሰዓት። ከዚያ ውጭ በቂ ጥበቃ የሚያደርግ የጸጥታ ኃይል የተደራጀ የጸጥታ ኃይል አለን። የመጫወቻ ሜዳዎች ለስፖርተኞች አጠቃላይ ምቹ ሁኔታ ለመፍጠር የሚያስፈልጉ ግባቶች ሙሉ እንደ ከተማ አስተዳደራችንን በቂ ዝግጅት ያደረግንና ምቹ ሁኔታ የፈጠርን መሆኑን ለመግለጽ ወዳለሁ። ውድድሩ በከተማዋ መካሄዱ በሁሉም ዘርፎች ጠቀሜታው ከፍተኛ እንደሆነ ገልጸው፣ ማህበረሰቡም ዝግጅቱ በሰላም እንዲካሄድ የተለመደውን ትብብር አጠናክሮ እንዲቀጥልም አቶ ሳሙኤል ጠይቀዋል። ማህበራዊ ሺዎች የሚቆጠር ነው የሚመጣው ይሰዋል። ከሊስትሮ ጀምሮ በየደረጃው ቡቲኮች፣ ሆቴሎች ይከፈታሉ። አልጋ ቤቶች ስራ ይሰራሉ። በዚህ አጋጣሚ ለከተማችንን ህዝብ አንድ አደራ ልሰጥም ጥሪ ላቀርብ የምፈልገው ይህ ስፖርት ተጀምሮ በአግባቡ እስከሚጠናቀቅ ድረስ የደሴ ህዝብ እስከ መጨረሻው ድረስ ከጎናችን ቁሞ በየትኛውም መንገድ እገዘው እንዳይለየን ና ከጎናችን እንዲቆም ጥሬን ላቀርብ ወዳለሁ። በደሴ ከተማ አስተናጋጅነት የሚካሄደውን ዘጠነኛውን የመላው አማራ ጨዋታዎች በእግር ኳስ ስፖርት ዋንጫውን ለማሸነፍ እንደተዘጋጁ የደሴ ከተማ የእግር ኳስ ቡድን አባላት ገለጹ። ውድድሩ በከተማዋ በመካሄዱ ደስተኛ መሆናቸውንም ገልጸዋል። ከድር አሊ ተጨማሪ አለው። ለዘጠነኛ ጊዜ የሚካሄደው የመላ አማራ ውድድር በበርካታ የስፖርት አይነቶች በደሴ ከተማ ይካሄዳል። በውድድሩ በርካቶች ከሚመለከቷቸው የስፖርት አይነቶች አንዱ የእግር ኳስ ስፖርት ሲሆን የውድድሩ አስተናጋጅ የሆነችው ደሴ ከተማ እግር ኳስ ተጫዋቾችም ዋንጫውን ለማስቀረት ዝግጅት እያደረጉ እንደሚገኙ ነው ለአሚኮ የገለጹት። የመስመር አጥቂው ሳምሶን ተሾመና የአጥቂ ስፍራ ተጫዋቹ ያሬድ ይበልጣል ለውድድሩ ጥሩ ዝግጅት እያደረጉ እንደሚገኙ ተናግረዋል። ትሬኒንጋችንን በሳምንት ሳምንቱ ሙሉ በተከታታይ ቀናት ያደረግን ዝግጅት እያደረግን እንገኛለን። በርካታ ተጫዋቾች አሉ አቅም ያላቸው ብዙ ቦታ መጫወት የሚችሉ ብዙ ነገር ማድረግ የሚችሉ የተጫዋቾችም የመነሳሳት አቅም በጣም ደስ የሚል ነው። አሰልጣኛችንም ታሪካዊ አሰልጣኝ ነው። ከዚህ በፊት ደሴ ከተማ ውስጥ በተደረገ ውድድር ዋንጫ እዚያ ያስቀረ ነው። እሱ ትናንትናችን ነው፣ እኛ ደግሞ ዛሬ ነን። ለነገ ትውልድ ደግሞ የተሻለ ነገር ለማድረግ ታሪክ ጥለን እናልፋለን ብዬ አምናለሁ። ይህንን እድል መልሰና እናገኘውም ብዬ አምናለሁ። የተሻለ አቅም አለን ብለን እናስሰ ተጫዋቾች ውስጥ አለን። እዚህ ውስጥ ከቡድኑ ምታውቁት ሁሉም የተሻለ ነው እና እኛ ይሄን አቅማችንን ማሳየት በጣም እንፈልጋለን። ውድድሩ አቅማቸውን ለማሳየት መልካም አጋጣሚ መሆኑንና መደሰታቸውንም ነው የተናገሩት። የከተማው ስፖርተኛ እንዲነቃቃ ከተማ ውስጥ ስፖርተኞች እንዳሉ የደሴ ሰው ደግሞ በጣም ኳስ ወዳድ ኳስን መከታተል የሚፈልግ በጣም ከረጅም ዓመታት በኋላ ደሴ ከተማ ውስጥ ስፖርት መዘጋጀቱ ለሕብረተሰቡም ለእኛም በጣም ትልቅ አድቫንቴጅ ያሉ ብዬ አምናለሁ። አንደኛ ለታዳጊዎች እንደኛ ያሉ ተጫውተን ከፍ ማለት ለሚያስቡ ተጫዋቾች የተሻለ ነገር ይመጣል ብለን እናስባለን። የተለያዩ ቦታዎች ላይ መጫወት የሚፈልጉ ብዙ የተደበቁ ልጆችም ስለሚኖሩ ይህን ከፍሎ ራስንም ለማሳየት ስለሚጠቅም እዚህ መዘጋጀቱ አንዱ ጠቃሚ መንገድ የደሴ ከተማ እግር ኳስ ቡድን ዋና አሰልጣኝ ዮናታን በትረ በቡድን ውስጥ ከደሴ አልፎ የክልሉን እግር ኳስ ማሳደግ የሚችሉ እመቃቀምና ችሎታ ያላቸው ተጫዋቾች መኖራቸውን አስረድተዋል። አንድ ተጫዋች የሚያድገው ከስልጠና በላይ በውድድር ነው። ውድድር ላይ የሚያልፍ ልጅ ስህተቱን እያረመ ወደ ትልቅ ተጫዋችነት የመለወጥ እድሉ የሰፋ ነው እና በእነዚህ ውድድሮች በመካሄዳቸው ያው እነዚህ ልጆች ለምርት አግኝተን እያዘጋጀን ነው። ጥሩ ናቸው። ተስፋ ያላቸው ብዙ ልጆች እያየን ነው። ይሄ ደግሞ አጠቃላይ ከክልሉ ውድድር ላይ ደግሞ የሚገኙት ተስፈኞች ወደፊት የክልላችን እግር ኳስ በትልቅ ደረጃ ከፍ ሊያደርጉ እንደሚችሉ ተስፋ አደርጋለሁ። የመላማሪያ ውድድር በደሴ ከተማ መካሄዱ ለስፖርት ወዳዱ የደሴ ሕዝብ አስደሳች መሆኑን የገለጹት አሰልጣኙ ደጋፊዎች በተለመደው ስፖርታዊ ጨዋነት ውድድሩን እንዲከታተሉም ጥሪ አቅርበዋል። ደሴ ከረጅም ጊዜ በኋላ ስለሆነ የማዘጋጀት እድል ያገኘችው በጣም ከፍተኛ ደስታ ነው የተሰማኝ። ሰሞኑን አጋጣሚ የደቡብ ወሎ መላው ደቡብ ወሎም መላው ደሴም ተካሂዶ በከፍተኛ ድምቀት ነው የተፈጸመው። አሁን ደግሞ የመላው አማራ በጣም ደስ በሚል ድምቀት እንደሚፈጸም ተስፋ አድርጋለሁ እና ትልቅ የእግር ኳስ ሀገርም ስለሆነ ደሴ በደሴ ላይ ይሄ ዝግጅት በመዘጋጀቱ በጣም ነው ደስ ያለኝ። አንደኛ እንግዳ ተቀባይነታችንን በተግባር የምናስመሰክርበት ነው። ሁለተኛው ደግሞ የደሴ ተመልካች የታወቀ ነው። ስለዚህ በተለመደው ስፖርታዊ ጨዋነት ከተማችንን ፕሮሞት አድርገን ነገር ትልልቅ ውድድሮችን እንድናዘጋጅ በሚያስችል መልኩ ሕዝባችን ወደ ስቴዲየም በነቂስ በመውጣት የእኛንም ቡድን እንዲያበረታታ አጠቃላይ ስፖርቱንም እንዲከታተል ና ነገር ትልልቅ አዘጋጆች ደሴ ላይ ብናዘጋጅ ትልቅ ጥቅም አለው የሚለውን ነገር ለማሳየት እንዲሞክር ነው ጥሬን ማስተላለፍ ነው። የመላማራ ውድድር ከግንቦት 3 እስከ ግንቦት 14 በደሴ ከተማ የሚካሄድ ሲሆን ደሴ ከተማም እንግዶቿን እየተቀበለች ትገኛለች። ለአጭር ጊዜ ዓላማ የአሰልጣኞችን ቅጥርና የበጀት ችግር ተጨማሪ የፕሪሜር ሊግ ክለቦችን አማራ ክልል እንዳያገኝ ማድረጉን የስፖርት ሳይንስ ምሁሩ ዶክተር በላይነ ጨቅሌ ተናገሩ የአጭር ጊዜ ውጤታማነትን ብቻ ሳይሆን እግር ኳሱ ላይ በተገቢው መልኩ ክትትል ማድረግና መደገፍ ተቋማዊ አሰራሮችን መገንባት እንደሚገባም የመፍትሄ ሀሳብ አንስተዋል ዶክተሩ ሀና ማርያም መስፍን ተጨማሪ አላት የ2017 ኢትዮጵያ ከፍተኛ ሊግ ሸገር ከተማና ነገሌ አርሲን ወደ ፕሪምየር ሊግ አሳድጎ ተጠናቋል። የዘንድሮ ውድድር ጠንካራ ፉክክር የታየበት እንደሆነም የስፖርት ሳይንስ መምህሩ ዶክተር በላይነጨቅ ላይ መልከታውን ነግሮናል። እንጂ ባላንም ሌሎችንም በተወሰነ መጠን አይቻለሁ። ሊጉ ጥሩ የሚባል ለምን ከተባለ ጥንካሬ አለው ሊጉ ተጫዋቾችንም ታያለች። በምን ደረጃ ከተባለ በአቅም ደረጃ ለውድድሩ በሚሰጡት ዋጋ እንደ ምን እስካልሽ ዋጋ እንደተሰጠውና ትልቅ እንደሆነ ለማሳየት እኔ አዲስ ህንጻን አይቼዋለሁ። አሚን እንትና ነ አስራት መገርሳ ክለቦችም የሚያወጡትን ነገር፣ ሜዳም ላይ የምታዩን የተጫዋችና የቲሞች እንቅስቃሴ ስታዩ በጣም ጠንካራ ነው። ኢብን ላለመውረድ ሲታገሉ የነበሩ ቲሞችን አይቻለሁ። በጣም ጠንካራ ቲሞችን አይቻለሁ። ጥሩ የሚባሉ ልጆች ነው የቻለ። ውድድሩ ቆንጆ የሚባሉ ውድድር ነው። እውነት ለመናገር ሁለት ሺ አስር ላይ ባህር ዳር ከተማ ለመጨረሻ ጊዜ ወደ ፕሪሜር ሊግ ካደገ በኋላ አንድም የአማራ ክልል ክለብ ወደ ሊጉ መግባት አልቻለም። ከሰባት ዓመታት በላይ በቆየው ሂደትም የክለቦች የአሰልጣኞች ምርጫ ግብና አላማቸውን ለማሳካት ያጭር ጊዜ እቅድን መምረጣቸው ምክንያቱ ነው የሚላለን። ክለቦቹ በጠፉ ቁጥር የበለጠ እንዳይጠፋ የሚለው ነው ደግሞ ስጋት የሚያመጣብኝ። ለምን ከተባለ የክለቦች ቁጥር በቀነሰ ቁጥር የልጆቹ ተስፋ እያንዳንዱ ተጫዋች እያንዳንዱ ታዳጊ ነገሩን የሚሰጠው ዋጋ እያንዳንዱ አሰልጣኝ የሚሰራበት ጭካኔ እየቀነሰ ይመጣል። ደሴ በጣም እጅጉን ተፎካካሪ ቲም ነበረ። እንጅባራ መጀመሪያ አካባቢ ጥሩ ሚባል ቲም ነበረ። ከሌሎቹ ክለቦቹ ጋር ወይም ከሌሎቹ ቡድኖች ጋር ምን ያክል ርቀት አለሁ? በዛ መጠን ትልቅ ርቀት አለሁ ብዬ አላስብም። እቅዳችን አጭር ጊዜ ነች። ይህን አመት ተሞከረ፣ አልተገባም። ቀጣይ አመት ደግሞ ሌላ ቅብ ባንገባስ እንዴት ነው የምናስቀጥለው? ቀጣይ አመቱን ካልገባን ከዛ በኋላ ለሚመጣው አመት ያን ጥንካራችን ያስቀጥለን ትንሿን ክፍተታችን ሞልተን ለመሄድ ምንድነው ማድረግ እንዴት እቅድ ያለን አይመስለኝም። አሰልጣኝ ዘንድሮ አመጣሽ፣ ኦኬ ዘንድሮ አላስገባህም፣ ሌላ ቀጣይ አሰልጣኝ ይመጣል። ሌላ አሰልጣኝ ሌላ ጊዜ ልፈልግም። ምናልባት ከፍተኛ ሊግ ላይ የዝግጅት ጊዜዋ ምን ያክልነሽ ካልሽ፣ ሁለት ወር ስንም ካገኘሽ፣ አንዳንዶች እኮ ምናልባት ሁለት ሳምንት ተዘጋጅተው ይገባሉ። እና በእርግጥ አትፈልግም። ምናልባት አሰልጣኞች ላይ እኛ አሰልጣኞች ላይ የሚፈልገው ኳሊቲ ካልተገኘ ማሰናበቱ ምናልባት ሌላ መፍትሄ ላይ ኖረው ይችላል። ባህር ዳር ከነማን ብናይ ኦኬ አሰልጣኝ ይቆይታሉ። ተፎካካሪት ነው። ኢትዮጵያ ምድን ተንገዳገደ ተመልሶ ውጤታማ ነው። ባንክ ኦኬ አምና ዋንጫ አሁንም ታግሶታል። ኦኬ መሆን አለበት ግዴታ ነው። የበጀት ችግርና ተቋማዊ አሰራር አለመኖር የክለቦች ፈታኝ ችግር ሆኖ ሲቀጥል በውድድር ሂደት የነበሩት እንዳይጠፉ፣ ያሉት ደግሞ ከፍ ወዳለው እንዲመጡ ጥረት መደረግ እንዳለበትም የመፍትሄ ሀሳቡን አቅርቧል። እንደ ክልል አይደለም እንደ ሀገርም እግር ኳሳችን ገንዘብ የሚያመጣ ተቋም አይደለም፣ የቢዝነስ ተቋም አይደለም። በዛ መጠ ክልሉስ ምንድን ነው ከተባለ ኢንቨስት ማድረጉ መቀጠል መቻል አለበት። በየትኛውም ሁኔታ ሆነን ጊዜያዊነት የክለቦቻችን ቅርጽም ላይ እንደ ተቋም እየሆኑ አታያቸው ክለቦች መቆየታቸው የልጆቻችን እድል ልጆቻችን የሚወጡበት ምናልባትም ከሀገር አልፎ በሌላ መድረክ የሚፎካከሩ ልጆችን እኩል እናገኝ እንችላለን። ሜዳዎቻችን ምንድን ነው የሚሰሩት ከተባለ የክልሉ ሀብቱ ሆኖ ምናልባት ግን ሳሩን እንዳይደርቅ ብቻ የምንከባከባቸው ሜዳዎች ሲሄዱ ለክለቦች አሳልፈን እንሰጣቸዋለን። ክለቦቹ ሁ ሌላው ፈተና የሚሆንባቸው ሜዳ ነው። ከገንዘቡ ባለፈ ምንድን ነው የእግር ኳስ ሰዎቻችን ላይ ኢንቨስት ማድረጉን መቀጠል አለበት ብዬ ነው የማስበው።